የማን ናት ይቺ ሀገር እኔም የምለው እኔም የምጠይቀው ልጆቿን ጨርሳ ተስካር የምታወጣ ይቺ ሀገር የማን ናት ታውቃለህ አውቃለሁ የህዝብ ማለት የአንድ አባትም ልጅ ነው እርሱ ጠግቦ ሳይሆን ለተራበ ወንድሙ እያጣም ያጎርሰው ለአዳም አባትነት የአንድ አብራክ ክፋይ ልጆቹ እንዳልነበር በእርሱ መርዛም ስብከት አንዱን ኗሪ አድርጎ ስንቶቹን ገደለን ሀገር የእርሱ መሆኗን ልቤ እያወቀ ይገለኝ ሲሻ የማናት የማናት እላለሁ የህዝብ ናት ብልም በስውር በስውር እገደላለሁ የማናት የማናት ግን የማናት ይቺ ሀገር ብሎ ቢጠየቅም የማናት እልል ነው የህዝብ ያልኩ እንደሆነ በያዘው ጠበንጃ ሰው ሲገል እያየ አባቴ ነው ልበል ወይስ እናቴ ምን ብል ነው የማይገለኝ? የአባቶቼ እንዳለን በብሔር በቋንቋ ድንበር ከለየኝ፣ ይሁዳን ስለወል ከይታይ አድማስ ከኔ ስለራቀች በአፍሪካ ምድር ላይ ትናንት ያልነበረች ዛሬ የበቀለች ጎረቤታችን ነች። እንጃ መልሱ እንዳይሆን ብቻ በራሷ ምድር ላይ ወረራ ያካሄደች፣ ደም እየላሰች ህዝቧን እየፈጀች፣ የዘረኝነቱን ቅኔ እየተቀኘች፣ ለዜጎቿ መኖር ራሷን የሰዋች እኔም አውቃት እኮ እኔም አውቃት ሀገር፣ ልጆቿን ልታጠግብ እኮ ነበር። እቿ ፍጹም ዘራት ቁጥርም ለሁሉ አንድ ነበር። የሚከፈተው ወደ እቿ። የማናት ይቺ ሀገር? እኔም አውቃት ሀገር፣ አንድ ለብቻዋ የነበረች የብዙዎች ሰፈር። እንጃ አሁን ግን የማናት፣ አሁን ግን የማናት ይቺ ሀገር? እኔን ጀመር አላቅም፣ አላቅም